ይሄ ብዙ ምስኪኖች ያውቃል። በጣም የሚያስደነግጥ አዲስ አበባ ላይ ያ 400 ሚሊዮን ብር ቤት ውስጥ ነው የሚኖሩት፣ ቤታቸው ያ 400 ሚሊዮን፣ እነሱ የሚኖሩት ሆስፒታል ነው። በጣም የሚያስደነግጥ የ30 ሚሊዮን ብር ኒሳን ፓትሮል ገዝተው እነሱ የሚሄዱት በዊልቸር ነው። ስለዚህ በእግራችሁ ከሄዳችሁ እግዚአብሔር ይመስገን። ማን ይመስገን? ተከራይተህም ቤት መኖር ከቻልክ እግዚአብሔር ምስክሬ ነው፣ እግዚአብሔር ይመስገን። ወደ ጠባቂ መልአክ ጸለይ ታውቃለህ ጠባቂ መልአክ ሁሌ አብሮሃል ለአፍታ ብቻንም መሆን አችልም ሁሌ አብሮ ስላለ ማለት ነው ጸለይ ታውቃለህ እስቲ ዛሬ ጧት ቀስቅሰህ ቤተ ክርስቲያን ሊሄድ እስቲ አስችለኝ አቅቶኛል አበርታኝ ብሎ አጠቀ ለይስሐቅ ግን ምን አደረገው የሚሰዋበትን እንጨቱን ምን አደረገው አሸከመ የሚሰዋው ይስሐቅ ነው ይስሐቅ ግን የሚሰዋበትን መስዋዕቱ ተቃጥሎ ስለሆነ የሚቀርበው መሰዊያውን እንጨት አባቱ አብርሃም ለራሱ ለመስዋዕቱ ለይስሐቅ አሸከመ ሰላም ቤተሰቦች እንዴት ናችሁ ሁላችሁም በእያላችሁበት ሰላም በእያለው ሰላም እግዚአብሔር ከእናንተ ጋር ዛሬ ጠቃሚ ደስ የሚሉ ቪዲዮዎች የሚያስተምሩ ይዤ መጥቻለሁ አብረን እየሰማን እንማላለን ቁም ነገር እንይዛለን ወደ ጠባቂ መልአክ ጸልይ ታውቃለህ ጠባቂ መልአክ ሁሉ ያብሮሃል ለአፍታ ብቻ ነው መሆን አልችልም ሁሉ አብሮ ስላለ ማለት ነው ጸልይ ታውቃለህ እስቲ ዛሬ ጠዋት ቀስቀስ ቤተ ክርስቲያን ሊሂድ አስችለኝ አቅቶኛል ላበርታኝ ብሎ አጠቀ ሌላው ሁሉ ቢቀር ቢያንስ ክርስትና ስም ሲሰጠው የሆነ ቅዱስ ይሰጣል አብሮ በስሙ መጠራት እኮ አንድ ቃል ኪዳን ነው። በስም የተጠራ በስምሽ የተሰየማለ የተባለችው መቤታችን አንድ ቃል ኪዳን፣ ልክ እንደ ክርስትና አባት ክርስትና እናት ሆኖ አብሮን የሚኖር ቅዱስ ነው። እኛ ስላላቀረብ ነው እንጂ ማለት ነው። የእግዚአብሔርን ድምጽ መስማት ያልቻል ነው። በጣም በአጥያት ስለተሸፈንን ነው። የሆነ አጥያታችን እየበዛ እየበዛ እየበዛ እየበዛ ሲመጣ ከእግዚአብሔር እየራቅን እየራቅን እየራቅን ስንመጣ እግዚአብሔር ሲናገር ለመስማት አልቻልንም። ሩቋል። ወደ እግዚአብሔር እየቀረብክ በመጣ ቁጥር ራስን ንጹህ እያደረክ በመጣ ቁጥር እግዚአብሔር ለመስማት እድል ታገኛለህ። እስመባ ንጾ መንፈስ ነቢያት ዩ ለእግዚአብሔር መንፈስን ን ንጹህ በማድረግ ነቢያት እግዚአብሔርን አይተውታል ይላል መጻፍ እና፣ ንጹህ ራስህን ትንሽ በንሳህም በምንም እያነጻ ስትመጣ ክሊር ሆኖ ታየዋለህ። የእግዚአብሔር ስራ ህይወት ውስጥ ትመለከተዋለህ። በደንብ እጁ ሲሰራ ትመለከታለህ። አይፈታም ያልከው ነገር ሲፈታ ታያለህ። አልቋል ያልከው ነገር ሲቀጥል ታያለህ። አሁን የሚሰራልን የሚያደርግልን ነገሮች ሁሉ ማየት ያልቻልነው። እሱን ማየት የምንችልበት ንጽህና ስለሌለን በጣም ተሸፍነን ስላለን ማለት ነው። እኔ በጣም በጣም አሁን ዲፕረስ ዶኛለሁ በጣም በቃ ጨልሞብኛል የሚል ሰው ካለ ቻሌንጅ ላድርገው። እስቲ በጠዋት ተነስ፣ ቀኔ ላይ በጠዋት ተነስ ለአንድ ሰዓት ለሰላሳ ደቂቃ ምናምን የሆነ ጸሎት ጸልይ። የጸልይክ ላይ መስል ይችላል ምናምን፣ ግን የምር ቤክሲያን ሄደ ጸልይ ከቻልክ ጸበል ተጠመቅ፣ ስፖርት ስራ፣ ለሆነ ያክል ለቅ ኤክሰርሳይዝ አድርግ። አንድ አባት ሲናገሩ የሰማሁት ነው የምነገር ከዛን ለማታቆሉ ሆነ ነዳይ ለሆነ የተቸገረ ሰው ራን ደሚሆነ ጥሩ የሆነ በጎነትን አድርግለት። ለነዳይ ምጽዋት ሊሆን ይችላል፣ የሆነ ነገር መስጠት ሊሆን ይችላል ምናምን ነገር ይሄንን እነዚህ ነገሮች አድርግና ከዛው ላይ ቀንን በድብርት ታሳልፍ አችልም። በደብር እነዚህ ነገሮች ካረከቡ በቃ ህይወት ላይ ተለማመዳቸው። እግዚአብሔር አምላክ በሕይወታችን እንደሚሰራ ማምን የከበደ እግዚአብሔር ስለማናውቁ፣ እግዚአብሔርን ማናቁ ደግሞ ከሱ ጋር ስለማናነጋገር ነው። ከእግዚአብሔር ጋር መናጋገር ደግሞ በሁለት ወገን ነው። እግዚአብሔር ሲናገር መስማትን፣ አንተ እግዚአብሔርን ማናገር፣ አንተ ተናገር፣ እሱ መስማት ነው። እግዚአብሔር ሲናገር የምትሰማው መጻሕፍትን በማንበብ ቃል እግዚአብሔርን በመማር። ነግራለሁ ህይወትን ያወራለሁ። እግዚአብሔር ምልክ ለሰማው ድርቅ ሰጠው ቅዱሳን መጻሕፍትን ብታነብ ቃል እግዚአብሔርን ብትማር መምህራንን ብሰማ እግዚአብሔር ይናገራል፣ አንተ ታደምጣለህ። ከዛ ነው በተራ አንተ ታወራለህ። ስጸል የግድ እኮ በቃ እና ሀሳቢን መሰብሰብ ከበደኝ ሀሳቢን መሰብሰብ አቃተኝ መጸለይ አልቻልኩም ምናምን፣ እውነት ነው የሁላችንም ችግር ነው። መንፈሳዊ ከፍታን ይፈልጋል። አሳብን ከተት ታርጎ መጸለይ መቻል በጣም መንፈሳዊ መሆንን ይፈልግ፣ ግን እሺ እንደዛ ሀሳብ እየተበተነ ምን እያልክም ታክተህ ጸለይክ ጸልይ ከዛ በላይ ልብህን ደግሞ ንገረው ለእግዚአብሔር አምላክ ለሰው እንደምታወራ ለእግዚአብሔር ማውራት እኮ ያስፈልጋል። ልክ አባት እንደምታናገሩ አድርገህ እግዚአብሔር ማናገር እኮ ያስፈልጋል። እንዲሆኝ እንዲጎሎብኝ፣ እንዲያጽቺ ምናምን ብለን እንንገረው፣ ችግር የለውም እሱ መስማት አይሰለችው። ድብርት ከሰይጣን ነው እንጂ መቼም ከኛ ከባህሪያችን ሊሆን አይችልም። ሰው እንዲደብረው ህይወት እንዲያስጠላው ሊያደርግ የሚችለው ሰይጣን ነው እሱ ደግሞ በጸሎት ይለቃል ማለት ነው። ስለዚህ ሰው ከጸለየና ጠንክሮ ከሰራ ፊዚካል ኤክሰርሳይዝ ካደረገ ስራዎችን በስነስርዓት ካከናወነ ሆነ ድብርት የሚባለው ነገር ይጠፋል። እና በጣም ጥሩና አንቂ መልእክት ነው፣ አስቤው አላቅም ላለ ጠባቂ መልአክ ጸሎት መጸለይ። ስለዚህ በጠዋት እንዳነቃን በጠዋት በጸሎት እንዲቀሰቅሰን ወዳጅነታችንን ከጠባቂ መልአካችን ጋር ማድረግ ይጠብቅብናል ማለት ነው። እሺ ቀጣይ ኦሪት ዘፍጥረት ምዕራፍ 22 ከቁጥር 1 እስከ 13 እግዚአብሔር ታሪኩን ታውቁታላችሁ ብዬ አስባለሁ። እግዚአብሔር ለአብርሃም በስተርጅና የሰጠው ልጅ ሰዋልኛ ነው። የምትሰዋ ልጅ ደግሞ እኔ ወደ ማሳይ ሞሪያ ወደ ተባለ ቦታ ሂደህ ነው። የሶስት ቀን ጎዳና ትጓዛለህ። ከዛ በኋላ እኔ በማሳይህ ስፍራ በዛ ራስህ ትሰዋለህ ታርደዋለህ። አሁን አብርሃም በእምነት ታዘዘው። አብርሃምም የመስዋዕቱን እንጨት አንስቶ ለልጁ ለይስሐቅ አሸከመው። እንግዲህ መስዋዕት ነው የሚቀርበው ማን ነው ይስሐቅ አይደለም ለይስሐቅ ግን ምን አደረገው የሚሰዋበትን እንጨቱን ምን አደረገው አሸከሙ የሚሰዋው ይስሐቅ ነው ይስሐቅ ግን የሚሰዋበትን መስዋዕቱ ተቃጥሎ ስለሆነ የሚቀርበው መሰዊያውን እንጨት አባቱ አብርሃም ለራሱ ለመስዋዕቱ ለይስሐቅ አሸክሙ እርሱም አብርሃም እሳቱንና ቢላዋን በእጁ የያዘ ሁለቱም አብረው ሄዱ አብርሃምና ይስሐቅ እግዚአብሔር ወዳለውን ቦታ ደረሱ አብርሃምም በዚያ መሰዊያውን ሰራ እንጨትንም ረበረበ ልጁን ይስሐቅን አስረው በመሰዊያ በእንጨቱ ላይ ያጋደመው፣ ያው ሊሰዋው ነበረ። ለእኔ ልጅህን አልከለከልክምና እንደምትወደኝ አወቅሁ በልተው ብሎ በይስሐቅ ፈንታ የሚሰዋ በግ ሰጠው። ታሪኩ ይሄ ነው። ይሄ እንዳለ ሐዲስ ኪዳን ነው፣ ነገረ ድህነት ነው። አብርሃምን ልጅህን ይስሐቅን አንድ ልጅህን ሰዋልኝ እንዳለው፣ አብርሃምን ደግሞ ለእግዚአብሔር ልጁን ከመሰዋት ወደኋላ እንዳላለ እግዚአብሔር አብ ለእኛ ድህነት ሲል አንድ ልጁን አካላዊ ቃል ኢየሱስ ክርስቶስን ከመስጠት ለኩነተ ስጋ ለተዋህዶ ለሞት ለመከራ አሳልፎ ከመስጠት ወደኋላ ኋላ አላለም። አብርሃም ልጁን የሚሰዋው ከሶስት ቀን ጎዳና በኋላ ከሶስት ቀን ጉዞ በኋላ ነበረ። መድኃኒታችን ኢየሱስ ክርስቶስም ስለኛ ሞትን ተቀብሎ በከርሰ መቃብር ሶስት ቀን ሶስት ሌሊት ቆይቶ እንደሚነሳ የአብርሃም ምስክር የጌታችን መቃብር ምሳሌ ነው። አብርሃም ሶስቱን ቀን ልጁን ሰውቶታል። እግዚአብሔር በዚህ ቀን እዚህ ቦታ እስኪለው ድረስ ነው እንጂ ሶስት ቀን እየተጓዘ አብርሃም ይስሐቅን በህሊናው ሰውቶታል። ግን ጊዜው ስላልደረሰ ነው። ስለዚህ አብርሃም ልጁን ይስሐቅን በህሊናው ሰውቶ ልጁን አጥቶ የቆየባቸው ሶስት ቀናት ክርስቶስ በመቃብር ውስጥ ስለ እኛ የሚቆይባቸውን ጊዜዎች ያሳያል። ይስሐቅ ከአባቱ መሸሽ ይችላል። አባቱ ሽማግሌ ነው። መቶ ዓመት አልፎታል። ይስሐቅ ደግሞ ወጣት ነው። ገና ታዳጊ ነው። ስለዚህ ሸሽተው ማምለጥ ይችላል። ግን መሸሽ እንቢ ማለት እየቻለ የሚሰዋበትን ይስሐቅ እንጨቱን በፈቃዱ ተሸክሞ እንደሄደ፣ አባቱን እንቢ ሳይል በፈቃዱ እንደታሰረ፣ ለመሰዋት እንደተጋደመ፣ ሊሰዋ እንደተጋደመ፣ መድኃኒታችን ክርስቶስም ሞትን አለመቀበል እየቻለ ጠላቶቹን አይሁድን ማጥፋት እየቻለ በፈቃዱ ራሱን አሳልፎ ሰጠ። በፈቃዱ ታሰረ። በፈቃዱ ተሰቀለ። በፈቃዱ ቅድስት ነፍሱን ከሥጋው ለየ። በፈቃዱ ወደ መቃብር ወረደ። ስለዚህ እንዳለ አብርሃም እና ይስሐቅ ያደረጉት ነገር በሙሉ ነገረ ድህነትን ዕለተ ዓርብን ነው የሚያሳየው። እግዚአብሔር አብርሃምን ልጅህን ሰዋልኝ ያለው ሊያስጨንቀው ፈልጎ አይደለም፣ የክርስቶስን ሕማም ሊያሳየው ነው፣ እያሳተፈው ነው። እነዛ ሦስት ቀናት ሕማማቱን እያሳተፈው ነው። እግዚአብሔር ለአብርሃም ብዙ ነገር ያደረገለት ከዚህም በኋላ ነበረ። በሕማማቱ ካሳተፈው አስቀድሞ በምሳሌ ያሳትፎታል። ብዙ ዝርዝር አለው። ስለዚህ እግዚአብሔር በአብርሃምና በይስቅ የገለጠው ነገር አጠቃላይ ነገረ ድነትን ዕለተ ዓርብን ዕለተ ስቅለትን ነበር። በጣም ይገርማል። ስንቶቻችንን ይህን ምስጢር የምናውቀው የአብርሃም ታሪክ የይስቅ ታሪክ ቀጥታ ከነገረ ድነት ጋር እንደዚህ ይተረጎማል ብላችሁ ስንቶቻችሁ ታቁታላችሁ? እና በጣም የሚገርም ድንቅ ትምህርት ነው። እግዚአብሔር ስጥልን፣ መምህራችን እግዚአብሔር ባርክለን፣ ያቆይልን አለው ማለት የሚችለው ማን ብቻ ነው? ማን ብቻ ነው? ከአዳማ ወደ አዲስ አበባ እየሄድኩ ነው። እግዚአብሔር ቢፈቅድ ማን ቢፈቅድ? ከአዳማ ወደ ወለንቺት እየሄድኩ ነው። ወደ አሰላ እየሄድኩ ነው። ማን ቢፈቅድ? ወደ ዝዋ እየሄድኩ ነው። ማን ቢፈቅድ? ማታ ተኝቼ ጠዋት እነሳለሁ። ማን ቢፈቅድ? አልጋ ላይ ተገለባብጦ ጠዋት መተኛት ቀላል ነገር ነው። እንዲህ አንተ ተኝተህ እኮ የነርቭ ሲስተም፣ የደም ዝውውር፣ ያተነፋሰው ሥነ ሥርዓትን ማን ነው የሚቆጣጠረው? ማን ነው የሚቆጣጠረው? ስሙ የተመሰገነ። ስለዚህ ዝም ብለ ከመሬት ተነስቶ እኔ ያለው አይባልም። አለው ማለት የሚችለው እግዚአብሔር ብቻ ስለሆነ አለውም ካለ ያለው እሱ ብቻ ስለሆነ ያለም የሚኖርም ስለሆነ ሰው ግን አለው ብሎ መናገር አይችልም። ማታ ከተኛ ጠዋት ላይ እነሳ አይችላል። ሰውነት ስላለው አለው ማለት አይችልም። አይታችኋላለ ሰባ ዘመን ሙሉ ከአንገቱ በላይ ማሽን ውስጥ ገብቶ ይኖረውን ሰው፣ እኔ በጣም የሚገርመኝ እንደ እጅ ያላችሁ ሰዎች አላችሁ፣ ዓይን ያላችሁ ሰዎች፣ ያው እግዚአብሔር ምስክሬ ነው ከዚህ በላይ ሀብቴ። ዓይን የሚያይ ከሆነ ጆሮ የሚሰማ ከሆነ እግር የሚራመድ ከሆነ ሰውነት ምግብ መቀበል የሚችል ከሆነ ይሄ እጅ የሚንቀሳቀስ ከሆነ እዚህ የጀርባ ነርቭ ሲስተሞች የሚሰሩ ከሆነ እግዚአብሔር ይመስገን ብሎ ማን ይመስገን? እቺ ጣት እንደዚህ ተዘርግታ እንደዚህ የምትታጠፈው ማን ሲፈቅድ ብቻ ነው። ያልተያዘ ሰው አያውቅም። እኔ ብዙ ምስኪኖች ያውቃል? በጣም የሚያስደነግጥ አዲስ አበባ ላይ የአራት መቶ ሚሊዮን ብር ቤት ውስጥ ነው የሚኖሩት። ቤታቸው የአራት መቶ ሚሊዮን እነሱ የሚኖሩት ሆስፒታል ነው። በጣም የሚያስደነግጥ የሰላሳ ሚሊዮን ብር ኒሳን ፓትሮል ገዝተው እነሱ የሚሄዱት በዊልቸር ነው። ስለዚህ በእግራችሁ ከሄዳችሁ እግዚአብሔር ይመስገን ማን ይመስገን ተከራይተህም ቤት መኖር ከቻልክ እግዚአብሔር ምስክሬ ነው፣ እግዚአብሔር ይመስገን። ህመም ራሱ ከተሰማችሁ ጨጓራም፣ ጉበትም፣ ካንሰርም፣ ደምግፊትም ካለ እግዚአብሔር ይመስገን። ለምን ህመሙ ራሱ የተሰማክ የስጋ ደዌ በሽታ ስለሌለብን ነው። ጤነኛ ካልሆንክ ህመሙ አይሰማህም። ህመሙ ራሱ እንዲሰማ ጤነኛ መሆን አለብህ። ስለዚህ ማን ይመስገን? በትንሹ ነገር ደግሞ እግዚአብሔር ይመስገን ያላለ ሰው አለምን ሁሉ ቢገዛ እግዚአብሔር ይመስገን አይልም። እና በተደጋ በተዘጋው ደጃፍ ገብቶ የሰላሙ ጌታ እርሱ የሰላም አባት ሰላም ሰጪም ስለሆነ ሰላም ለእናንተ ይሁናል። ወገኖቼ ሰላም በለኝ ካላችሁት እመኑኝ፣ የእግዚአብሔር ሰላም እና የዓለም ሰላም ይላል። ሰላም ማለት የጥይት ድምፅ ሳይሰሙ መኖር ማለት አይደለም። ጦርነት መካከል ሰላም ያላቸው ሰዎች አሉ። ምንም የሌለ ቦታ ላይ ደግሞ ሰላም የሌላቸው ሰዎች አሉ። ሰላም ማለት የውስጥ ሰላም ነው። ያን የውስጥ ሰላም የሚሰጠው ማን ነው? ማን ነው? አዲስ አበባ ላይ አንድ ጊዜ መገናኛ አካባቢ ከአያት ተንደርዶ የሚመጣ ትልቅ ሲኖ ትራክ እንደዚህ፣ ካወቃችሁ ይሄ ወደ መገናኛ አደባባይ፣ ይሄ ደግሞ ወደ 22 የሚያስኬድ መስግና፣ እዚህ ስር የተኛ ልጅ አለ። መኪናው ክስክስ ብሎ በቃ እስከ ቦዲው እንጨቱን እስከ ጫነ ድረስ ገብቷል? እና መኪናው በእንትን ክሬን ጠዋት ሲነሳ ልጁ ከእንቅልፉ አልነቃም። ፍሬን በጥሶ መኪናው ተጋይቶ ሹፌሩ ሞቶ ረዳቱ ሞቶ መኪናው ተከስክሶ እዛ ስር ልጅ ተኝቶ ነው። መኪናው ከተነሳ በኋላ ሞቷል ብለው እንዶ ጨርቅ ራሱ እየደረበ በኋላ ለስ ልጁ ከእንቅልፍ እንደሚነቃ ሰው አይኑን እየጠራረገ ነው። እዚህ መካከል እግዚአብሔር ይጠብቃል። ማን ይጠብቃል? ማን ይጠብቃል? እግዚአብሔር ወገኖቼ በተደጋው ደጃፍ ገብቶ ሰላም ነው ሰላም ለእናንተ ይሁን ይበላል። የኔ ቤት ሰላም ይፈልጋል እናንተም የኔ ቤት ሰላም ይፈልጋል ምትሉ ከሆነ የሰላሙን ጌታ ወደ ቤቴ ይገባል ይባላል። እግዚአብሔር ሰላሙን ወደ ሁላችንም ቤት ይግባ። ይህ ወንድማችን አብዛኛው ሰው የሚመስለው ፕሮቴስታንት ነው። የትዳር አማካሪ ነው። ብዙ ጊዜ የሪሌሽንሽፕ ጉዳዮችን ሲያወራ ምናምን ይታወቃል። በቲክቶክም በየሶሻል ሚዲያው አሉ። እና ኦርቶዶክስ ነው ብሎ ሁላ ሰው አያስብም ብዙ ጊዜ እና ቀንድል ሚዲያ ላይ ቀርቦ እንደውም በዚህ ጉዳይ ሲናገር ነበር። አብዛኛው ሰው ኦርቶዶክስ፣ ይሄ ፕሮቶኮሉ ሱፍ ምናምን ሲለብስ ፕሮቴስታንት ምናምን ትመስለን ነበር ይሉታል ብዙዎቹ። እና ዲያቆን ነው፣ ከኦርቶዶክሳዊነት በላይ ደግሞ ዲያቆን ነው። በዚህ መልኩ ያስተምራል። እና ያነሳቸው ሀሳቦች በጣም የሚገርሙ ናቸው፣ የሚገርሙ ናቸው። አንደኛ እግዚአብሔር እንዴት ማመስገን እንዳለብን እያንዳንዱ ከአፍንጫችን ያለችዋ እስትንፋስ ጀምራ እስከምትንቀሳቀሰው እያንዳንዳችን የሰውነት ክፍል ድረስ እግዚአብሔር ልናመሰግንበት ይገባል። እሱ እንደም እያነፃፀረ ይህንን ያጡ ሰዎች የሚሰቃዩ ሰዎች አሉ። እና ሌላው ቀርቶ ደዌ እንኳ የሚያመው ህመምተኛውን ህመምተኛው ጤነኛ ሲሆን ነው ፋንክሽናል የሆነ ኦርጋን ሲስተም ሲኖረን ፊል ማድረግ ፔንን ፊል ማድረግ ህመምን ፊል ማድረግ በራሱ የጤነኝነት ምሳሌ እስኪሆን ድረስ በስነስርዓትን ያስረዳው ያስተማሩት እና በእውነት ክብር ይስጥልን ለወንድማችን። እንደው ለመጀመሪያ ጊዜ ነው እኔ ሲሰብክ ሳየው። ይህን እንዳቆነ ወንድማችን እንደው ጨመር ጨመር እያደረገ እንዲሰብክ እግዚአብሔር ይርዳው። እኛም እንደምንማር ተስፋ አድርጋለሁ። በጣም ደስ የሚል ስብከት ነው። በጣም ደስ ይላል። ሁላችሁም ተምራችሁበታል ብዬ አስባለሁ። እግዚአብሔርን ለማመስገን ብዙ ምክንያቶች አሉን። እግዚአብሔርን ላለማመስገን ግን ምክንያት የለንም። መናገር እንችላለን። መተንፈስ እንችላለን። መብላት መጠጣት መቻል በራሱ ጤነኝነት ነው። መብላት መጠጣት የተሳነው ስላለ ማለት ነው። በእግር መሄድ ዘርን ያስመሰግናል። በዊልቸር የሚሄዱ መሄድ አቃታቸው ጭራሽ ስላሉ እና እንግዲህ እሱ የገለጸው ብቻ በቂ ነው። ስለ ሰላም እራሱ የተናገረበት የገለጸበት መንገድ በጸጥ ባለ ብዙ ጠባቂ ባላት ከተማ መካከል እየኖረ ሰላም የሚነሳው አለ። ከጦርነት መካከል ሆኖ ደግሞ ደስተኛ ሆኖ በክርስቶስ ሰላም ይኖር ሰዋልና፣ ሰላም ይሄ ኢንተርናል ነው ማለት ውስጣዊ ሰላም ከእግዚአብሔር ከክርስቶስ የሚገኝ ነው እንጂ በብልጭልጩ ዓለም ወይ ዓለም የምትሰጠን አይደለችም። እውነተኛ ሰላም ማለት ክርስቶስ የሚሰጠን ስለሆነ ሰላሜን እሰጣችኋለሁ፣ ሰላሜን እተወላችኋለሁ፣ እኔ የምሰጣችሁ ዓለም እንደሚሰጣችሁ አይደለም የሌለ ኢየሱስ ክርስቶስ። ስለዚህ ከክርስቶስ የምናገኘው ሰላም ፍጹም የሆነች ሰላምና ደስታን የምትሰጥናት፣ ስለዚህ እሷን አጥብቀን እንድንይዝ ነው ያስተማረን። እግዚአብሔር ይስጥልን፣ ቃላት ያሰማልን። እናንተም ይህን ትምህርት ጠቃሚ ሆኖ ካገኛችሁ ሼር አድርጉት። አመሰግናለሁ።